ሄዳለህ ምናምን እቤት ቁጭ በል እንዲ ምናምን ትባላለህ። ኖ ኖ እንዲ የሚበላ ስጧቸው ወይ ከቤተ ክርስቲያን ነው የመጡት። በምን ጊዜም እንደዚህ ቀጥረህ እዚህ ግዘ እራት ጋር ብዛሀት ምናምን ምናምን፣ ስትመጣ ስድስት ጓደኞቿን ይዛብህ እንደዚህ እብድ የምታደርግ ቺካ አይደለችም እንደ ድሮ እንት ነው በቃ። እንጀራው ስፋቱ ድሮ አንድ እንጀራ ምናምን ግማሹን ለመጨረስ ተደራጅተህ አንድ ሰዓት ፈጅቶብህ ነው ለሁለት አሁን እንደዚህ ብለህ እንጀራውን የተገዛውን ብታየውን ከኋላ ያለውን ሰው ታያዋል። እንጀራው ራሱ አወፋፈር ውሻ እንኳን ጎትቶ ታይድ

ያው የድሮ ማዘሮች ስለማይጠረጥሩ ነው። የጎረቤ ልጅ ማለት የራስ ልጅ ነው ብለው ስለሚያምኑ ነው። አንተ እዚህ ፍቅር ገብቶ ሊሆን ምናምን ስለማያውቁ አንድ ላይ ብታደር አንድ ላይ ብትጫወት ምንም አይመስላቸውም። የድሮ እናት። አሁን አይን እንትናለች ተጠንቀቅ የሚባለው አሁን ጥሩ አይመስለኝም አካሄዱ። በቀደም ያየሁት ቦታ ማይሆን ነው የዘንድሮች። ድሮ የሆነ ቦታ ታየው ብለ ተሳካ ቤት መግባት እስክትንቀጠቀጥ ድረስ ነው ወገኔ

ያስተማግጥ እኮ አራት ወር ሆኖ እኮ አይደብርም? እንዲህ ሶስት ወር ሙሉ ምናምን ስትጨነቅ ስታግዝ ቤተሰቡን አንድ ወር ሙሉ ኪስ ውስጥ ደብዳቤው ተቀዳዶ ቀይረህ እንትን ብለህ ስንት ለፍተህ በጓደኞቹ ተተርበህ እንትን ያልከውን ነገር ሶ ኮምፕሊት ተቀይረውን ነገር ደምታደርገው የዛ ጊዜ ወንድ ትሆናለህ ማለት ነው። ወንድ ልጅ ሲቆርጥ ደግሞ አንተ ከዛ ወረቀቱን ትሰጣታለህ ማለት ነው። አንብቢውና መልሱን አሳውቅ ንቺ ቻው ብለህ የጎረስክበት እጄ ወጡን ሳትጣጠብ ደናው ነው ብለን ናቸው ለን ነው እንዲ ያንን አቅም የወረቀቱን ለመስጠት ያለ አቅም ወንድሜ ትልቅ ተአምር ፈጥሮብህ ነው። ሰጣት፣ ለፍቅረኛ የምትሄዱ ሰጣት፣ ማለት ትልቁን የሕይወት ግብህን ጨርሰሃል። በቃ እንዲ አስበው አርባ አምስት ቀን ኬስ ውስጥ የቆየ ደብዳቤ ሶስት ወር ሙሉ በእሷ ፍቅር ተንገብግብህ ምናምን ዘጠናዎቹ ማለት ይሄ ነው ኳሊቲው፣ ሰው ከዛን ትሰጣታለህ። ወተላሽ ወደዚህ ዞር ብለህ ማዘር ድጋሚ ቢጠሩ ዞር ብለህ አታይም። ሰጥተሃል ትልቁን ነገር፣ ድል ተወጣል። ማዘር ሌላ ከናግዞት አለው እሱ እንደ ልጆ ውሳኔ ይወሰናል። ገግማ አንተን የበትነት ነው የቀረብኩት እንዴት እንደዚህ አይነት ነገር ታስባለህ ምናምን ብላ ፔሪር ብትል፣ እናቷን ላላግዝም ለማን ብዬ ነው ማግዘው ትላለች። ትሸመጠታል። ምንድን ከዛ ልክ ከሰጠህ በኋላ ማለት ነው ገና እሺ ትበለ እምቢ በለት ትበለ ምንንም ሳታቅ ይህንን ዘፈን ታዳምጣለ። አሁን መቀየር ላይ ችግር የለበትም። የዘጠናዎቹ በቃ ሀሳቡን ይምታለት እንጂ ቀጥ ብሎ ፏ ብሎ ብትን ብሎ እንትን ይላል ማለት ነው። ተግባባ ፏ ብትን ምናምን ብለ መንገድን ትቆሰቁሰዋለ ማለት ነው። የዛን ጊዜ ብሩህ ሰማይ ምናምን ምናምን እንትን ይላል። ሰኞ ደረሰ ትምህርት ቤት እሁድን የሰጣት ጨብሮ እንደዚህ ኮታ ታይቶ ዩኒፎርም ሰልፍ ላይ ታይቶ ጣጥ ያላጠብቅ ከሆነ ውጣ ተብለህ ነው የምትዋረደው። ከዛን በቃ ሰኞ ዘቀዳሚ እሁድ ሰታታል ድንቡ እየሰኞ በቃ የእሁድ ቀን እስከ ሰኞ እስኪደርስ ርዝመቱ በዓለም ላይ እንደዛ ታይቷ ይታል በዓለም ላይ ደብዳቤዋን ከሰጠሃት በኋላ ሰኞ ትምህርት ቤት እስክትመጣና ያለውን ነገር እስክትደ ረስመቱ በዓለም ላይ እስከዛሬ የለም። ብዙ ጉዞ ተጉዣለሁ እኔ እኔ ወደ አውስትራሊያ ስሄድ ሀያ አንድ ሰዓት በረራ ነው የሚሄደው፣ ረጅሙ ጉዞ ተጉዣለሁ። ግን በዘጠናዎቹ ጊዜ አፍቅረህ ደብዳቤ ፍቅር ደብዳቤህን እንደምንም ተንፍሰ አራት ወር ደብዳቤህን ከሰጣሃት በኋላ መልሱን እስካታስታውቅ ጊዜ ያለው ጋር ርዝመቱ እስከ ዛሬ በህይወቴ ይገጥሞኝ አያውቅም። ማራቱን እንኳን እንደዛ አያደርግ ተሳስቻለሁ። በዘጠናዎቹ ልቡ የተወጋ ደብዳቤ ደረሰው ወይ? ጆመራዊ አያቸው የዘጠናዎቹ አፍቃሪ። ይሄ አያስክሬም የድሮ ነው ነፍሴ። ይሄ አያስክሬም አሁን ነው። በእኛ ጊዜ በረዶ ጨላቲ ነው የሚገርሙ። እኛ ሰፈር ሶስት አይነት እንግዲህ፣ አዲስ አበባ ላይ በረዶ ነው የሚባለው፣ እኛ አካባቢ አራ አካባቢ ጨላቲ ነው የምንለው። ሶስት አይነት ነበር እኛ አካባቢ ያለው አንደኛው የበሶ ነው። ሁለተኛው ይሄ ሱፐርድ ምናምን እንትኑ ይሄ የሚበጠበጠው አለ አይደለም? ሙሉ ምናምን ባልዲ ያደርጉትና ቀዳ ቀዳ ቀዳ አድርገው ምናምን ልሷት እሷለ ይ ፓውደሩ አንደኛው አይስክሬም ወተት ነገር ሆኖ ተበልጦ እንደ ጀላቴ የሚሰራል። ዘንድሮ እኮ በካፕ አድርገው ነው አሁን አይስክሪም ብለን የምንልሰው ምናምን መቶ አርባ ብር ምናምን አሁን አዲስ አበባ የሚሸጡልን፣ ያኔ በሀያ አምስት ሳንቲም የሚገርም አይስክሬም ኦሪጂናሉን ነው የሚሰራልን ወንድሜ። ያ ጀላቴ ያው የሀረር አካባቢ ሰዎች ካላቸው ጀላቴ የሚባሉ እና ሶ ምንድን ነው

ልጅነት ስለሆነ ደግሞ መስታወት አታይ ምናም፣ ምናም ምናልባት ቀጠሮ ይዟት፣ አንተ ሁለት ጀላቲ ወር ደግሞ የበሱን ጠባር ገልሰ የቁርስ የተሰጠህን እንደ ምግብ አስበ እንቁል ልጅ ብለ ተጫውተ ሊሆን ይችላል። ስትመጣ የደረቀ ነገር እዚህ ጋር አንተ አታየም። የድሮ ጓደኛ ደግሞ ተንኮለኛ ነው። ችኳን እየጠበቅኩ ነው ምናምን ስትለው፣ በቃ አይፋታህም፣ ገግሞ ያስበላል። አንድ የዋህ ጓደኛ ያለ ዛሬ አላገኘውም። የክፉ ቀን ሲሆን በቃ እንሷን ስጠብቅ ተንኮለኛው ነው የምታገኘው። እሱ ያስበላል ማለት ነው በቃ እዚህ ጋር እንትን ብሎ ምናምን ከዛ ትመጣለህ ማለት ነው። አንተ የመስ ጀላት የመጠህ ለእሷ ምናምን ዊ መውቀኝ ካለች እንዴ ብለ ተሯሯጣ ተደፍታ አይስክሬሞ ትገዛል። ግን ሴቶች ከድሮ ጀምሮ ነው እንደ ለካ የተሻለ ነገር የሚፈልግ ከዛም ብቻ ያንን አይስክሬም ተንደርድረ የተሰጠ ለቁርስ ሀምሳ ሳንቲም ነው። አንተ ሁለት ጀላቲን ባለ አስራ አስር ሳንቲም ወይ በሱ አስራ አስር ሳንቲም ነው። ሁለቱን ጠጥተ እየራበን ቢሆን ለእሷ ሬዲዮ አድርገ ተዘጋጅታ፣ ከዛ ለእሱ አይስክሬሙን በላሺ አላሺ፣ ላሺ አላሺ በሚል መከራ ውስጥ አልፈልግም፣ አትስጠኝ፣ ማንግዛልኝ አለ መከራህን በልተ በስንት መከራ ይሽ ይለዋል። አሁን እኮ ለጓደኛ ይስ ነው ምትል፣ ለጓደኛ ይስ አገዛላቸው የተሰጠ አምሳ ሳንቲም እንደሆነ እያወቀች ለጓደኛ ይስ ላ እንዴት ነው ዛሬ? ያው ፈታ ማለት ስላለባቸው ነው። ሽወድ መጫወት አለባቸው። እኔ ከሳምንት ሳምንት ጭንቀት ስሰማ ነው ፈታ ምክንያቱም አብዴት አድርጌ ነው ሰኞ ላይ መላለ እና አይነት ሽ ምንም አትሊስት የበሉትን አይረሱ ደብዳቤን እስክታነበው ድረስ ምናምን የሰጣት አንድ ቀን አለ። እሑድን የሰጣት ሰኞ ትምህርት ቤት ባንዲራ ይሰቀናል። ዞር ብለህ ብትፈልግ ብትፈልግ፣ የዛን ቀን አልመጣችም። የዛን ቀን አልመጣችም። ጠዋይ በላ ደብዳቤ ሰጣታል። ሰኞ ጠብቀህ ርዝመቱ ርዝመት አልነበረም። ሰኞ ቀን ብትዞር ብትዞር ሙሉ ትምህርት ቤቱን ብታካለ የምትወዳት ልጅ አልመጣችም፣ አልመጣችም ያለ እድሜ ታስባለህ። በቃ የዛን ሰዓት ወንድሜ፣ ያለ እድሜ በቃ ምን ውስጥ ነው የገባሁት ምናምን ብለህ ማሰብ ትጀምራለህ። ያለ እድሜ ማለት ነው። ያለ እድሜ ማሰብ ስትጀምር የመጀመሪያ ሀሳቤ ምንድን ነው? በቃ ደብዳቤውን ቤተሰብ አይተውታል። ገርፈዋታል። አትማሪ ብለዋት ይሆናል። በአንተ ደብዳቤ ተአምር የተፈጠረ ይመስላል። ጠቅመባለን ከዛን ደግሞ በቃ አልወደደችኝም። ስለአልወደደችኝ ነው ትምህርቱንም የተወጩ ህይወቷ ውስጥ ግብጭባ ምናምን ብለ ትፈላሰፋለ ማለት ነው። ልክ ሰልፍ በረድፍ ተሰልፈ ባንዲራ ከተሰቀለ በኋላ ድንገት ዞር ስትል የሆነ መምህር እየገረፋት ያለን፣ እንዴት አርፍደች ትመጫለች ምናም በቃ ልክ እንደ ፍሚሹ ብለ ስታይ ሄደ በጥርስ ብትበጫጭቀው ራሱ ማለት ነው። አንድ ፍሬ ልጅ ነግን እንዴት ይገርፋታል፣ እንዴት ይገርፋታል ብለን ትነቅላለ። በቃ መምህሩ ደግሞ አንዳንዴ እያረገ እንዴት አርፍዳላችሁ እያለ ሁሉንም ነው የሚ የዛ ሁሉ የሚገረመው ሰው ሰው ምንም ሳይመስል ፊት ለፊት የሚደቀነው የእሷ መገረፍ ነው። እምባ ሳታስበው ዶ ይህ ነው የዘጠናዎቹ ፍቅር። አሁን ኮጀጥ ሲያረጋት በቪዲዮ ቀርጸው ልልቀቀው ወይስ እሺ ትይኛለሽ ስትገረፍ አስፈራርተ ፍቅር የሚለው ማለት ነው። ከዛም በቃ እንደዛም ንኳው ዱብ ይላል ይመጣል። ባላየ ላለማሳፈር እሷን ስትገረፍ ላል ማለት ልክ ስትገናኙ ደንግተው በቃ ቅላስ ትገባላችሁ። እረፍት ሲደወል መልስ ማግኘት አለብህ፣ የጠየቀው ነገር አለ። እንደምንም የጓደኞች ልብ እንትን ትላለህ፣ ታሰባስባለህ። ለመልካም ለሚባለው ጓደኛ ነገር አርዋል በቃ በቃ እንደዚህ እኮ ደብዳቤ ጽፌ ሰጠዋት። እንደዚህ እንደዚህ ብሎ ሁሉን ዘርግፈ አብሽር እንደፈር ብለ ጠይቃት ምንድን ነው እሽን ብትለ ቢን ብትለ እናንተ ጋ ያለው ነገር ነው ጥሩ ነገር ነው። ያ የተረገመ ጓደኛ ደግሞ እንግዲህ ዛሬ ና እኔ ብቻ እንትን ብላ እኔ በቃ እኔ ምናምን ብሎ ሙዲ ይዘ አንተ ሰው ሰው የዞር በል ከፊት በቃ፣ ማለት ሰይጣን ስትሬት ወይ ሲመጣ በጓደኛ ተመስሎ ይመጣል አንዳንዴ በቃ ለምን እንደመከልከል አድርገው ወይስ ዞር ትልኛለህ። አንተ በዛ ጭንቀት ውስጥ ምናምን ተንቀሴ ሲሆነ ጓደኛው አየር ትይዛለህ። በቃ ደግሞ እንዳትጣላ ወይ አቅም በካንተ ላቂያ ላይ ይሆናል ምናምን ምናምን። ይህማ የራስህ ታሪክ ነው። ስንት ታሪክ አሳልፈን ነው እዚህ የደረስነው ወገን። እረፍት ደረሰ፣ እረፍት ሲደወል ምናምን ቦታዋን ታውቃታለህ። ቸምድ ሸምድደዋል። ከጓደኞቿ ጋር የምትቀመጠው ለመወሰን ከጓደኛ መለየት አለባት። ለመጠየቅ ምን ደረሽ፣ እንዴት አደረግሽው ለማለት ከጓደኛዋ ዛሬ ደግሞ ሲፈርድብህ ዛን ቀን ጓደኛዋ ተንከሴት የተባለችው ደግሞ ለአይንህ የምትጠላት ጓደኛዋ ጋር ነው እሷ መርጃ ጋር የተቀመጠችው። በቃ ለአይንህ የምትጠላት ምን አለች ልጅ መዳንያለን በነቀላት ከዚች ልጅ ምናምን የምትላት የምትመኛት ጋር ዶቅ ብላለች እሷ ትሹ እንደሚደናለ አሴት እንዴት ነሽ? ከዛን በቃ እንደምንም ብለ ያንን ተንከሴስ ጓደኛህን በቃ እስቲ ዛሬ ሁለት አዋል ትለዋለ ራላአንቺ ምናምን ብሎ ወሬውንም ስለሚወድ ያችኛዋን በድፍሬት ይጠጣል። ያላፈቀረ ደፋር ነው በነገራችን ላይ። ያላፈከረ ደፋ ነው። ሰው በቀጥታ ምናምን እንትና ሆነ ማን እንትን ነይስ ይፈልገሽ ነው ምናምን ለምን አልመጣም ትላለች። አንቺ ነይ ያልኩሽ ምናምን ይላል። ያኛው ነው ከዛ ልጅኛም ስለምትባለ ልጅ ያናገር ምንድን ነው። ከዛ እሺ ያለኝ ምናምን ብላ ደብተሯን ይዛ እዛ ጋር ሄዳ ስታናገር ይሄኛው ባገኘው ጋር ባገኘው ጋር እንዴት አረግሽልኝ ምናምን ያለን ያልኩሽን ነገር አሰብሽበት ወሰንሽ ውላ ነው ተደርድራ ምናምን እንትን ትለዋለች። ልቧ ውስጥ ያለው ነገር ይሄ ነው። ዘጠናዎቹ የፍቅር ታሪክ የማይገናኘው ለዚህ ነው። በቃ በማህተቧ ነው ከቤተክርስቲያን ያገኛት። ምናምን ለክብሯ እያለች እንትን ትላለች። እቅፍ ድግፍ አድርገኝ ከተከሻ አንዶረ ምናምን ልቦ ይሄ ነው። ግደላት ግን እኔ ቤት ይቆጡኛል። አላማ አለኝ። ወይኔ በላቸው፣ ወይኔ በላቸው። የዛን ጊዜ እንደው በቃ የሽንት ቤቱ አራራቁ ሄደ። እንዳታለቀስ ወንድ ልጅ ነው ያ ተንከሲስ ጓደኛ ከተንከሲስ ጓደኛዋ ጋር እየተሳሳቀ አይደል፣ እኔ ምናምን ብሎ የተቆራረጠ ወላሂ፣ ወይ አንተ ስትገርም ምናምን እያለ አንተ እዚህ ጋር ማዕቶ ወርዶ ብሀል፣ ወንድሜ ማዕቶ ወርዶ ብሀል የምትለው ትንቀጠቀጣለህ፣ ትንቀጠቀጣለህ። የበረሃ ወባ እንኳን እንደዛ ያንቀጠቀጡ የበረሃ ወባ እንኳን ይሄ ቢጫ ወባ አናት ላይ ቢወጣ እንኳን ሰባት ሆነው እንኳን አናት ላይ ቢወጡ እንደዛ ያንቀጠቅጠ። አየ ዘጠናዎቹ ፍቅር! ተንቀጥቅጠ ተንቀጥቅጠ ተንቀጥቅጠ ከጨረስክ በኋላ እንደምንም እጅህ ሲያልበው ታየዋለ፣ እግር ሲንቀጠቀጥ ታየዋለ። አይ አንተ ደግሞ አደፍርም እንዲ ምንድን ነው ይላል ከውስጥ እንዴት እኔም እኮ አላማሽን ላሰናክል አይደለም አብረን ብናው እንደዚህ እንደዚህ ወደፊት እንደዚህ እንደዚህ እንደዚህ እንደዚህ ሆነን ምናምን የፈለግሽውን ነገር ልሻለሁ ምናምን ምናምን ምናምን ሆነ ልሻለሁ ምናምን ትላለህ። በቃ በሌለ ትዝ አይልሽም እንጂ የበሱ ጀላት የሰመጥ ላንቺ አስክሬም ሆነ የገዛውልሽ ምናምን ብለህ በቃ ላንቺ ያለኝ ነገር ሁልጊዜ ምናምን እናትሽን አባትሽን ያገዝኩት ትዝ አይልሽም ወይ ምናምን ምናምን ትላለህ ማለት ነው። እነዚህ ነገሮች ሁሉ ደርድረ ትንሽ ልቧ አይራራል አይደለም እኮ እኔም እኮ ሳልወድ ቀርቻ አይደለም እንደምትለውም ደግሞ እንትን ሳልል ቀርቻ አይደለም፣ ግን አላማ አለኝ እኔ መጀመሪያ አባቴ ያለኝን ነገር ለቤተሰቦቼ አላማ አይናሳክ ግን እንደዛ አላማ አይናሳክ እኛ አላማ የለንም ማለት ነው። አሁን አሁን ሳስበው እኮ እኛ ወንዶች አላማ የለንም ነበር የዛን ጊዜ። እናንተ ብቻ ናችሁ አላማ ያላችሁ። ከዛም ብቻ ነው የእሱ አላማ ምንም አላማ ነው በቃ አላማ ንትቅ ብቅለ እንትን በቃ ትለግሳለህ ማለት ነው፣ ደምን ትሰጣለህ። ከዛም በቃ ግድ የለሽም ምንም ነገር አይፈጠርም። እመኝ እስከ መጨረሻው ምናምናም ትላለህ። በቃ ሰማይ ምድሮ ይገለባበታል እሺ በቃ ሺ ትንሽ ቀን ስጠኝ ላስብበት። ስ እንደዚህ አለች ማለት እንደዚህ አለችህ ማለት ቀጥታ ግመን እየጨፈርክ ላስብበት ካለችህ በዘጠናዎቹ የፍቅር አገላለጽ ዘጠና ፐርሰንት እሺ ብላለች። በቃ ትልቁ የምጥ ጊዜ ማለት ላስብበት እስክትል የምትደርሰው ነገር ነው። ዛሬ እኮ ዛሬ ተገናኝተ እኮ ነገር አትተዋወቅ ትችላለ ስምሽ ማን ነበር ትላለ። ጠዋት አየ፣ ሁለት ሺዎቹ አየ፣ ሁለት ሺዎቹ። ከዛ ላስብበት ብላ ኤርግብ ብለጨፈረ ሳታበቃ አባትየው በስራ ምክንያት ተቀይረው ወደ ሌላ ሀገር ሊሄዱ ሙሉ ቤተሰብ ተቀይረው አባትየው ከምትኖሩበት ሰፈር ስንት ዓመት ከቆያችሁበት ተቀይረው ሀገር ሊለቁ ሊቀይሩ ነው። ግርማ ቀይር ያለ ምን ታድርግ? በእናታችሁ ወይ የዘጠናዎቹ ፍቅር እኮ በስማም ስንቱን ፈተና አልፋችሁ ነው። ግን እንደው የዘጠናዎቹ እኮ በቃ የመስሪያ ቤቱ ክፋት የፍቅራኛችሁን ሁኔታ አይቶ ልክ እናንተ ርችት ልተኩ ስትሉ መቶ ይገረገዳል። ከዛን በኋላ በቃ የቀራቸው በዚህ ከዛሬ ወር በኋላ ለቀው ሄዳሉ። ወሬው ይሰማል። አንተ እሷ እስክትነግር ድረስ እየጠበቅክ ነው። ከዛን እሷ እሺ በቃ አብረን መሆን እንችላለን፣ እኔ ሞዳለው ምናምን የሚል ነገር ነገረች። ግን ምን ላድርግ ግዴታ ሆኖ ግን ከቤተሰቦች ጋር ሊሄድ ነው። ይሄ መርዶ ሲመጣብህ እንደዛ መስሪያ ቤት የምትጠላ የለም በሕይወትህ፣ እንደዛ መስሪያ ቤት የምትጠላው የለም። ገዛ በኋላ ማለት ነው። አለው። አጋጣሚ ለጊዜው የተባለው ፕሮግራም እዛ ማረፊያ ስላልተዘጋጀላችሁ የዝውውር ሁኔታ ለአንድ አመት ተዛውሯል የሚል ነገር ለልጅቷ ትነግሯት እፈልግሃለሁ። እንትን እንገናኝ፣ በሰው በሰው ነው ያኔ ስልክ የለም፣ ምናምን ምናምን። ትምህርት ቤት እስክትሄድ እሷም ጓጉታ ትጠብቅና አንተ አክሩፋል ተስፋ ዲፕሬሽን ውስጥ ገብተሃል። በቃ ያንን መርዶ ሰምተህ ምናምን የዛሬ ወሩን ሀያ ዘጠኝ ሀያ ስምንት ሀያ ሰባት ሀያ ስድስት እያልኩ ወደታች ካውንት ታደርጋለህ። በቃ ተክዘህ ከጓደኞች ተለይተህ ጠጉን ይዘህ፣ ምን አይነት እድል ነው ያለኝ ፍቅረኛ ይሽ ብላኝ፣ እግዚአብሔር ይህንን አስተካክሎ ምን ሆነው ያመጣብኝ ምናምን በምትተክዝበት ሰዓት ሮጣ መጣ ከጎን ትቀመጣለች። ዛሬ ጓደኞቿም የሉም፣ አንተም ጓደኞች የሉም። በቃ ዲፕሬሽን ውስጥ ነህ እሷ ጋር ግን ፈገግታ ፍልቅልቅ ነገር ትወዛ ትመጣለች፣ ማለት ነው። ዛሬ ምነግርህን ነገር ብትሰማ ትላለች። የድሮ አነጋገር ሰርፕራይዝ አለ ምናምን የሚል መንቀልቀል አይደለም። ድሮ የድሮ እንትን አይደለም ይሄ። አሁን ስልክ ደውላ በቃ ሰርፕራይዝ አለ፣ ዛሬ ሬዲዮ ነው ጠብቀኝ፣ ምናምን ምናምን እትትግ እትት ብለው ነው ዛሬ ላይ። ያኔ አታውቅም፣ ሰርፕራይዙም ዱብዳ ነው ወንድሜ፣ ከላይ መብረቅ እንደመታ ነው የሚቆጠረው። ዛሬ ነግርህን ነገር አታውቅም ላል የምትጀምረው አንተ በቃ ፈገግ እያልክ በውስጥ ቁጥር እያልክ ሀያ አራተኛ ቀን ላይ ነህ። ምንድን ነው ምን አዲስ ነገር አለ ምናምን በነገራችን ላይ የድሮ የዘጠናዎቹ አፍቃሪዎች ሰርፕራይዝ አለ ምናምን በሚለው ወንዱም ሴቱም እንደዚህ ብዙ አይቋቁም። አሁን አሁን ዝም ብሎ የፌክ ሲሆን ሁሉም ነገር ፈንዲሻ ይሆናል። ይሄ ፖፕኮርን ታውቃላችሁ? ፖፕኮርን ሲኒማ ቤት ስትገቡ ምናምን ፍንድት የሚለው እንደዛ አይነት ነው። እንትኑ በቃ የፌክ ሲሆን ሁሉም እንዳብሮ ብትን ይልና ከዛ በነጋታው ይረሳል። ጨባሽ ዳህን ስትከፍል እንትን ትቀርማለ ማለት ነው የድሮ የክረምት በቆሎ ታውቃላችሁ፣ የተጠበሰና ወይም የተቀቀለ አንዷን መስመር እስክትጨርሳት ብቻ ጥርስና ድድ የሚደግሞ ያንን እየበላህ ነው። ኮንክሪት የሆነ ነገር ነው። ሎ ጠዋት ሽሉጦ ወን በልተህ በፍቅር ቀን ሙሉ ፍቅርን ስታወራ አሁን አራት ኪሎ ስጋ ከስድስት ጓደኞቿ ጋር ምናም በጥብስ በቅቅል በምናም በበርገር ፒዛ በልተው እንኳን በቃ ማታ ላይ የራታን ደግመህ የሚባልበት ጊዜ ምንድን ነው? ቀጥታ የምታደርጉት ናችሁ ምንድን ነው ምን አዲስ ነገር አለ ምናምን ብለ ፈገግ ለማለት ትሞክራለህ አባዬ የሚሄደው ነገር ቀርቶ ከአመት በኋላ ነው የምትሄደው ተባለ ምንም ማድረግ አትችልም አሁንም ድጋሜ ቦራን ማለት የሚገርመው ብቻህን ሆነ ግቢ ማዳረስህ ነው በቃ እንደዛ አይነት ቀን ደስ ብሎ ሀያ ቀን በቃ ማለት እንደው መድኃኒዓለም እንደዚህ ቅርብ ሆኖ መልእክቴን ይሰማል ብለህ ሳታስበው ዱብዳ ማለት። ሰርፕራይዝ እንደዚህ ነው። ሰርፕራይዝ እንደዚህ ነው። ወደድክም ጠላህም ማለት ነው። ያበደ በቃ ለአንተ አለም ያ ነው። ሰማይ ቢደፋ ደንጣ አደለም። አሁን ሀገር ተወራለች ብትባሉ ሁሉ ቆይ ላስብበት ሳትል አትቀርም። በዚህ ሳት ጉዳዩ ሲሪየስ ስለሆነ ማለት ነው። ምልላችሁ ፈልጌ ነው እንደዛ። እሺ ተባለ እዛን ለምን አንጠፋም ትላለህ ማለት ነው። አምስተኛው ፔሪድ ላይ አንድ ፔሪድ እኛ አካባቢ ስድስት ፔሪድ ነው ያለው፣ አርባ አርባ ደቂቃ። ስድስት ከረፍት በኋላ ያለው ነገር ለምን አንጠፋም? ወዴት እንሄዳለን? በቃ ኒድ የልጅነት ነገር በቃ የአፍቃሪነት ችግር እና አባዬ ይቆጣሉ። አንጠፋም ተምረን እንሄዳለን። ነው ነው ነው ነው ሞች ይገኛሉ። ይሄማ እኮ እንደዚህ ቢሆን ማታ እንገናኝና ሻምፓኝ ነው አሁን፣ ፍሬንዶች መጥተው ውስኪ ውረን ምናምን ነው አሁን ፒፕል የሚልን። ድሮ እንደዛ የለም ወንድሜ። እንደምንም ብለል አበላ ብያለሁ። ተያይዘህ ትጠፋለህ። ልክ ወጥተህ ገና መታጠፊያው ላይ ስደርስ፣ የጎረቤት ልጅ እናንተ ሰፈርና ትምህርት ቤት ቅርብ ነው እንደ የተረገሙ መንደር ሴት ይመጣሉ። አንቺ ቆይለና ባክሽ አይናገሩብኝ ትንሽ አሞኝ ነው ምናምን እንደዚህ እንደዚህ ወደ ቤት ሊሄድ ነው እሱ ሊያደርሰኝ ነው ብት ብት አይሰሙሽም። አንተ ለእሳቸው ተጠቅርረህ አይናገሩብን ምናምን ብለ መልክታቸውን አብሽር ግድ የለምናብትት ተጫውተው ተጫውተው ምን ሆናችሁ ነው ብትወጡት ትምህርት ተማሩ በላሱ ምን ልትሰሩ ወጣችሁ? አረማዘር ምናምን ብለ ስታስረዳ ያለህ ጊዜ ትጨርሳለህ። በቃ ችግር የለም አይዟቸው። እግዚአብሔር የማራት እንግዲህ እዚህ ያደረሳቸው በላም ጠው እህሉን ምናምን ብላትክ የያዙትን እንትን ትሰጣቸዋለህ፣ የተሸከምከውን ከዛ ቀነ ይበላሽና ስንት ነገር አወራታለሁ ምናምን እንጫወታለን ብለህ ደስ ብሎ የሄድከው ነገር መስመሩን ይስት ማለት ድሮም እንዲህ ነበር። በዘጠናዎቹ ፍቅራችንን ለማሳጠር የማይመጣ ጉድ ነበር። ለማንኛውም ዋይፋይም ተቋረጠ። እንዲሁ በዳታ እንትን ብላችሁ ከዛን በቃ ወይዘሮ እንትና ቤታቸው ተጠገኖ ታደርስላቸዋለ ሁኔታዎቹ ምናምን ያልቃሉ። ግን በቃ ሰፈር ነው ቤታችሁ እስክደርስ ድረስ የቀራችሁ ምናልባትም ሁለት መቶ ሜትር ነው። ስንት ነገር እናወራለን ብለህ ለማማንትና ስታስረዳ መንገዶች ጨረስከው፣ ቀነ ነጠቁት። እሳቸው የስራቸውን ይስጣቸው። ተንኮለኛ ሴቶች ደግሞ በየሰፈሩ አሉ። ከዘራ ይዘው የሚሄዱ መነጽር የሚያደርጉ ትልልቅ ሴቶች አሉ። አንቺ አንተ የሚሉ በቃ ልጅነታችሁን እንድትበሳቸው የሚያደርጓችሁ የሚገርመው ነገር እንደዛ ተንኮለኛ ሆነው የሚያዩዋችሁም የሚያጋጥሟችሁም እነሱ ናቸው። በቃ ደህና ቦታ ላይ ማለት ነው እንዳትረግሟቸው የሚያደርጓችሁ ደግሞ እነዛን ትልልቅ ሴቶች፣ እንደዛ ነብሰ ስጋችሁን የምትል ይሉት ሞያ አላቸው። ወይም ደግሞ የሚያሹ ወለምታ ምናምን የሚያስተካክሉ ናቸው። እና እግር ኳስ ተጫውተ ስትሄድ እና ምናምን እያሉ ወዲያው ይመልሱላል። እንዳትሰልማቸው፣ እንዳትናገር፣ እንዳትረግማቸው ውለታቸው ይይዛል ጉልበትን ጉልበቴን መልሽ አንተ እዚህ ትንዘላዘላላ ይለዋል። እና የዘጠናዎቹ የፍቅር ታሪክ ሳምንት ይቀጥላል። ክፍል አንድ ይመስላል። ብዙ ታሪኮች አሉ። የዘጠናዎቹ ኦሪጂናል የሆነ ነገር ነው።